ኢና ሊላሂ ወኢና ሊላሂ ራጂኡን በቤሩት የተገደለችው እህታችን እጅግ በጣም ልብ ትነካለች። እጅግ በጣም ታሳዝናለች። የኔ እናት የኔ ተዋዬ ብቻ ማለት ነው የእውነት ከእንደዚህ አይነት ዘግናኝና አስፈሪ ነገር አላህ ይጠብቀን። አሰላሙ አለይኩም ወራህመቱላ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔጋ ሁሉ ሰላም ነው። እንግዲህ ሰሞኑን እንዴት እህታችን በቤሩት ተገድላ በየአረቦች ሚዲያም በሀበሻ ሚዲያም እየተላለፈ ይገኛል። የሰው ልጅ ከሞቱ አሟሟቱ ነው። የእሷ በጣም ልብ የሚነካው የተደረገባት ድርጊት፣ መግደሉ ብቻ ሳይበቃ ግን ያደረጓት ድርጊት በቃ የሰውን ልጅ እንደዚህ እኔ እንጃ ለማውራት ለራሱ የሚከብድ እንደ አጥንት ጦበኪ ዝባል ባል አድርጎ ዝባለ መጣል እንጂ፣ እነዛ ሰዎች ላይ ያለው ሰይጣን ምን አይነት መጥፎ ሰይጣን ቢሆን ነው እዚች ልጅ ላይ እንደዚህ አይነት ድርጊት፣ እዚች ገና ህፃን ገና ወጣት የሆነች ልጅ ላይ እንደዚህ አይነት ድርጊት ያደረጉት ምን አይነት ሰይጣን አብሯቸው ቢኖር ነው ያልኩት፣ ማለት ነው። ከባድ ነው። ብቻ በተለይ ደግሞ በሀገራችን ሰው መጎዳት በሀገራችን ሰው መበደል በሀገራችን ሰው እንደዚህ አሰቃቂ ሁኔታ ሲደርስባት በጣም ከባድ ነው። የሀገር ልጅ እህት ነው፣ በእህት በሉት። በእህት እንደዚህ አይነት ነገር ሲደርስ በጣም ከባድ ነው። እውነቴ ነው የምላችሁ የስደተኞች ነገር በጣም ይከብዳል። አረቦች ከፎቅ ወሮራት ወይም ደግሞ ከሌላ ዜጋ ተጋ ተጣልተው ምናምን የሚገዳደሉት ወይም የሚሞቱት ወይም ደግሞ የተለያየ በሽታ ይዟቸው ተሰቃይተው የሚሞቱ እህቶቻችን አንሶ በራስ ዜጋ በራስ እህት እንደዚህ መደረግ ደግሞ እንዴት ልብ እንደሚሰብር እንዴት እንደሚያሳዝን በጣም ኒንጃ ስታስቡት እራሳችሁ ይገባችኋል፣ ማለት ነው። እንዴት እንደሚያሳዝን እንዴት እንደሚሰብር ልብ ማለት ነው እና ብቻ ሰውን ተጠንቀቁ። በዚህ ሰዓት የሰው ልጅ አይታመንም። አይታመንምና የሰውን ልጅ ተጠንቀቁ ነው። የሰው ልጅ በሰው ልጅ ላይ እንደዚህ አይነት ከባድ ጭካኔ ሲጨክን በጣም ከባድ ነው። እና የሰው ልጅ በዚህ ሰዓት አይታመንም፣ ተጠንቀቁ። ነገሩ የእውነት እንዴት እንጠነቀቃለን? አሁን ጓደኛ እንዴት ነው፣ በተለይ ደግሞ የሀገር ልጅ ስናገኝ ኩኝ ሐበሾች የእውነት ኩኩት ነው የምንለው የሆነ በቃ እዛ የአገሬ ልጅ ነው ተንኮል ያደርግብናል ብለን ማናስብ ልጆች አለን። እኔ እንጃ የአገሬን ልጆች ሳገኝ በጣም ጉጉት ብዬ ነው መጠጋቸው። ጉጉት ብዬ ነው አብሬ ከነሱ ጋ ጊዜ ለማሳለፍ የሆነ እንኳን መዳመቷ ቤት ወይ አክስቷ ቤት ወይ እናቷ ቤት ስትወስደኝ ከነሱ ጋር በቃ ጊዜ ለማሳለፍ እንሂድ እንኳን ስትለኝ እዚያ የአገሬ ልጆች ሳዩ ታሉ በጣም ነው የምጓጓውና፣ ለመጠንቀቅ እራሱ ይከብዳል የእውነት ሌላ ዜጋ እንኳን ከሆነች አረች ትንሽ እንኳን አላ መቶ ለመቶ ያችን ልጅ ጥግት ታትሏትም የሆነ ትንሽ እንኳን፣ ግን ደግሞ ያገራችሁ ልጅ ሲሆን በቃ የበድለኛል እንደዚህ አይነት አስከፊና ዘግናኝ ነገር ያደርግብኛል ብላችሁ ስለማታስቡ በቃ ጥግት ነው የምትሉትና ብቻ አላውቅም። በዚህ ሰዓት የሰው ልጅ አይታመንም። እውነት ምንም አይታመንም። ጋይስ ምንም አትመኑ፣ ምንም አትመኑ። የእውነት እንግዲህ የተደረገባት ድርጊት እኔ እንጃ በጣም ልብ ይሰብራል፣ በጣም ልብ ይሰብራል። እንደዚህ እንደዚህ አይነት አስከፊ አስከፊ ለመስማትም ለማየትም ዘገናኝ የሆነ ነገር ማለት ነው። እውነት እንደዚህ መጨከን ጥሩ አይደለም። በትች ላይ እንደዚህ መጨከን እውነት። ስንት አላማ ኑሯት ነው እንግዲህ የመጣቸው ህይወታችን። በነገራችን ላይ እኔ ማለት ነው ጋይስ ቤይሩት፣ ጆርዳን፣ ጎርዳን ምናምን የሚባል ሀገር በጣም ነው የምጠላው። ምን እንደውዛ ሀገራት ት የሆነት? ቤሩት ምናምን የሚባል ሀገር አትሉ። ምክንያቱም ህጉም ለራሱ ለራሳቸው ዜጋ አሁን ቤሩት ምናምን ለራሳቸው ዜጋ ለራሱ ዝም ብሎ ህጉ ደካማ ነው። እንኳን አደለም የሰው ዜጋ ሲገዳደል ምናምን ያኔ ምንም እንትን አይሉም ማለት ነው። ህጋቸው ትንሽ ደካማ ያለ ነው። ስለዚህ በጣም ነው የምፈራው ጆርዳን ቤሩት የሚባል ሀገር ምክንያቱም በጣም ብዙ ሰው እዛ ገር ሞተ ምናምን የሆነ በቃ፣ ወይ አረቦች ገደሏዋት ወይ በራሳቸው ሀበሻ ሞተ ምናምን በነገራችን ላይ ሞት የትም ቦታ አይቀርም። ከተቀደረብን ጊዜያችን ተደረሰን ሰአታችን ከደረሰ በምን ምክንያት እንደምንሞት፣ በየቱ እንደምንሞት አናውቅም እንጂ አይቀርም። ሁኑም እያለ ግን እንጂ አላውቅም። ያናገር በጣም ነው መፈራው ማለት ነው። ያስፈራኛል፣ ያስፈራኛል በጣም የእውነት። እና ህግ እንኳን የሆነ ህግ አለበት ሀገር እንኳን ብትሆኑ አሪፍ ነው የእውነት። ሀገራት አትሄዱ እዛ ወደፊት ለራሱ ለመሄድ ያስባችሁ እዛ ሀገር እነዚህ ሀገሮች አትሄዱ ማለት ነው። እና እቺ እህታችን እንግዲህ ስንት አላማ አስባ ስንት እቅድ ያላት እንግዲህ፣ ስንሰደድ ሁላችንም እናቀዋለን። በምን ሁኔታ እንደምንሰደድ ሁላችንም እንዴት እንደመጣን በምን ሁኔታ እንደመጣን ለምን እንደመጣን ጠንቅቀን እናውቃለን። ምን ላይ እንደነበርን? እ በቃ ለመለወጥ ቤተሰብ ለመለወጥ ራሳችንን ለመለወጥ፣ ለድገት፣ በቃ ለቤተሰብ ሸክም እንዳንሆን ራሳችን ራሳችን በራሳችን ለመያዝ ራሳችንን ለማቋቋም እንደመጣነው ለብዙ እቅድ እንዳለን እህቴን ለማስተማር ወንድሜን ለማስተማር ብዙ እቅድ አድርገን ነው ስንመጣ ከሀገራችንም የምንመጣው። እንግዲህ ያን እቅድ ይዛ ይህን እና አይነት ድርጊት ደግሞ በራሷ ዜጋ ሲደረግባት በጣም ነው የምታሳዝነው ልጅቷ። የሰው ልጅ እኮ ይሞታል። ሞት ሁላችንም እንሞታለን። ሁላችንም ሀጅ ነን፣ የሚቀር የለም እና ግን ከሞቱ አሟሟቱ ከሞቱ አሟሟቱ የሰው ልጅ የሰው ልጅ ሞቶ በስነ ስርዓት ሬሳው በስነ ስርዓት ተደርጎ በስነ ስርዓት ተቀብሮ በስነ ስርዓት አልቅሳቸው የቀበራቸው ግን እንደዚህ እንደዚህ ዘግናኝና አስፈሪ ነገር ስታዩ ደግሞ ያአላህ የእውነት በጣም በጣም እኔን ጫላቅም በጣም ነው ልቤን የሰበረችው ልጅቷ ማለት ነው። ብዙ ልጆች ላይ ይህ አይነት ድርጊት ይደረጋል ግን በቃ አንድ ሰሞን ወይ ወይ ይባላል በቲክቶክ ወይ በዩቲዩብ ወይ እንደዛ ምናምን ወይ በቃ በየሶሻል ሚዲያ ወየ ወየ ይባላል። መፍትሄ ሲመጣለት አይቻል አቅም ብዙ እጆች እንደዚህ ተደረጉ ምናምን ሲባል እሰማለሁ። በጆርዳን በቤሩስ ምናምን የሚባል ሀገር ማለት ነው፣ ግን ወየው ወየው ነው። እኔና ቢያንስ ትንሽ ህጉ ጠንከር አለበት ሀገር ብትመጡ፣ ቢያንስ አሁን ለምሳሌ ሳውዲ ብትሆኑ ሳውዲ የትም የገደለ ሰው ሰው ገሎ የትም እንኳን አይደለም ዘባለ በቅ የትም የትም የትም ጉድጓር ቢቆፍር እራሱ አውጥቶ የሚያገኙ ሰዎች ናቸው፣ ማለት የገድለውን ሰው ማለት ነው። ገዳይ በጣም ሳውዲ ላይ በጣም ከባድ ነው። ግን ቢሩት ላይ አሁን ሊተዋትላ ይችላሉ። ህበቸውለራሳቸው ዜጋ ለራሱ ህጋቸው እንትን ያለ ነው ማለት ነው። ትንሽ እንኳን ህጉ ጠንከራ አለበት ሀገር በነገራችን ላይ አንዳንድ ጊዜኛ ስንሰደድ እኔ አሁን ስሰደድ እውነት ለመናገር ቤሩት ልሂድ ኮይት ልሂድ ዱባይ ልሂድ ሳውዲ ልሂድ አላውቅም። መሄድ ነው እንጂ ማውቀው ማለት ነው። እውነት መሄድ ነው ማውቀው። እኔ አላጠራሁም የት እንደምሄድ አላጠራሁም ማለት ነው። ለመሄድ ነበር ጉጉቱ እንጂ ለመሄድ ያለኝ ጉጉት ነው እንጂ ጨምረው የት ሀገር ይህ ሀገር መጥፎ ነው ይህ ሀገር ግን እንዳስዋ ኖታል። ሲያመጣኝ እዚህ ሀገር አመጣኝ። ግን እኔ አሁን ላይ እንትን ማለት ያለብን የምንሄድበትን ሀገር ራሱ መጠየቅ አለብን። የት ነው የምንሄደው፣ የት ነው የምንሄደው ብለን መጠየቅ አለብን። የት ሀገር እዚህ ሀገር ከሆነ እኔ አልሄድም። ቢያንስ እንኳን የሆነት እንደዚህ አይነት ድርጊት ከተፈጠረ እኛ ቆይ ቀናችንና ሰዓታችን ደርሶ ሊሆን ይችላል የሞት ነው ግን ያ የገዳ የተገደለው ሰው በደንብ መያዝ አለበት። የገደለው ሰው በደንብ መያዝ አለበት ማለት ነው። የገደለው ሰው ዋጋ መክፈል አለበት ዴ ለምሳሌ ሳውዲ ቢሆን የገደለ ይገደላል። አው እንደዛ ነው እንዲህ የሰውን ነፍስ ማጥፋት የሰውን ነፍስ በጭካኔ በተሞላ ጭካኔ የሰውን ነፍስ ማጥፋታቸው ሳይቀር በዛ ላይ ደግሞ ያደረጉት ድርጊት እንዴት እንደሚዘገንን ጋር የሰውነት እንዴት እንደሚዘገንን ከህይወት ማጥፋታቸው ባለፈ ያደረጉት ድርጊት በጣም ልብ የሚነካ የሚዘገንን ነገር ነው እና እነዚህ ሰዎች መያዝ አለባቸው። ተይዘው የእውነት ሂጃቸውን ማግኘት አለባቸው በቃ እንደው እኔ አላቅም የሆነት በጣም ነው የሚከብደው። እና በቃ ስደተኞች ላይ የሚደርሰው ነገር በጣም ከባድ ነው። በተለያየ ህመም መተን ስንት ነገር አስበን እንደነገርኳቸው ስንት ነገር አቅዴ እንመጣለን፣ ግን እዚህ ጋር በተለያየ ህመም ታመን ወይ ደግሞ የህመም ቤት ሁነን እየተሰቃየን እየተሰቃዩ የሚኖሩ ስንተቶች አሉ። ታመው ደግሞ የሞቱ ስንተቶች አሉ። እቅዳቸውን ሳያሳኩ ከሀገራቸው ሀገራቸው ላይ ጤነኛ ሆነው ሀገራቸው ላይ ሰላም ሆነው ግን እዚህ በሽታ አምርተው የሄዱ ስንተቶች አሉ ማለት ነው። ስደት ላይ ያው ከከ እንትኑ ከልማቱ ጥፋቱ ነው። ስደት ላይ በቃ የሆነ ነገር ብታለሙ ለራሱ የሆነ በሽታ ታፈራላችሁ። የሆነ ጤነኛ ሆናችሁ ስደት ላይ የሆነ ነገር አልመታችሁ ከሆነ ያሰው ሙሉ ለሙሉ ጤነኛ አይደለም። የሆነ በሽታ አለም ማለት ያፈራል። ወይ ንዴት አለበት፣ ወይ ብስጭት፣ ወይ ጨንጓራ ጤነኛ የተባለው ስደተኛ በቀን እንጃ ጤነኛ አይደለም። ጠንክሮ የሰራም ሀብታም የስራ ሀብታም ያልሆነ ጤነኛ አይደለም። የሆነ በሽታ አለበት፣ ዋስሩ ስደተኛ። ምክንያቱም ብዙ ነገሮችን ራስ በራሳችን ስለምንይዝ ብዙ ነገሮችን ስለምንቋቋም ብዙ ነገሮች ስለሚደርሱበት በዛ በዛ አንጻር ከባድ በሽታ ላይ እንኳን ባንሆን ግን እያንዳንዱ ስደተኛ ላይ ጠነኛ ነው አለም ማለት ነው። ብቻ ከባድ ነው እውነት። እነዚህ አይነት መጥፎ ድርጊት አለ ይጠብቀ ነው እኔ ማለት ምን ፈልገው በጣም ከባድ ነው። በጣም ለነገር ለማውራት ለማወያየት የሚከብድ ነገር ነው በሌላ ዜጋ ለራሱ መሳቂያ መሆን ራስ በራሷ ተጋላ ከመግደሏ ደግሞ ያደረጉት ድርጊት እንደዚህ እንደዚህ አድርጎ እያሉ እንግዲህ በአረቦች ሲዘግቡት ነበር ማለት ነው። በአረበኛ ሲዘግቡት ነበር እንደውም ሀቢባ ቤት ላይ ላይ ሀቢባ ከፍታ ስታስደምጥ ነበር ማለት ነው። በአረበኛ እየተዘገበ የሚያስፈራ ነገር፣ የሚያስፈራ ነገር የሆነት የሚያስፈራ ድርጊት ጭካኔ ረ! የሰው ልጅ እንደዚህ ጨካኝ የሚሆነው የሰው ልጅ ግን ምን ሆኖ ነው? ምን አይነት ሰይጣን ላይ ወላይ እየሰፈረበት ነው እንደዚህ ጨካኝ የሚሆነው? ወይ ወይ ወይ፣ ከባድ ነው፣ ከባድ ነው። አላህ ይጠብቀን እና በያላችሁ በሰላማችሁ ይብዛ። አላህ ይጠብቀን ከእንደዚህ አይነት ነገር አላህ ይጠብቀን። በያላችሁ በሰላማችሁ ይብዛ። ያገሬ ልጆች ባይ፣ ራሳችሁን ጠብቁ። ሰውን አትመኑ። ሰውን ብትወዱትም ትንስዬ እንኳን ጥርጣሬ የሰውን ሊጎዳኝ እኮ ይችላል የሚል ትንስዬ ጥርጣሬ ቅንጭላታችሁ ውስጥ መኖር አለበት ማለት ነው። የሰው ልጅ የሚሞተው በሰዓቱና በቀኑ ነው። ነገር ግን ቢሆንም